የአፈርና ውሃ ጥበቃ ስራ በማዕከላዊ ኢትዮጵያ ክልል የተለያዩ የህብረተሰብ ክፍሎችን በማሳተፍ ተግባራዊ ሲደረግ የቆየ ሲሆን በዚህም ዘርፈ ብዙ ተጨባጭ ውጤቶች መገኘት ችለዋል። በክልሉ የአፈርና ውሃ ጥበቃ ስራ ትሩፋት በሆኑ የለሙ ተፋሰሶች ላይ በርካታ የህብረተሰብ ክፍሎች በንብ ማነብ ስራ ተሰማርተው እየሰሩ ይገኛሉ። በስልጤ የዞን ውልባረ ጎራዳ የሚገኘው ወጣት አብዱል ሽኩር ካሚል ካስከፊው የስደት ህይወት መልስ ወደ ሀገሩና ትውልድ ቀዬ በመመለስ በለሙ ተፋሰሶች ላይ የንብ ማነብ ስራ እያከናወነ ይገኛል። የመን ሄጄ ማነሳኝ ሰዋጥቼ ተንከራትቼ አራት ሆርታ አስረ ያለው እኛ አስኔድ ማለኑ ስልሳ ወንድ ሶስት መቶ አርባ ሴት ነበር፣ ግን ዘጠኙ ሞቶ አፈር የት የሄድ አፈሬን ለመቆፍረን ልንቀብራቸው እዚህ ከገባሁ በኋላ ያመጣሁት ለውጥ ስምንት ቤተሰቡን አስተዳድርበታለው። እኔ በንብ ማነብ ሁለት ዙር ቆርጠናል። እስከ ሁለት መቶ ኪሎ ሄዷል። ከስደት ከተመለስኩ በኋላ ትዳሬን አስኩኝ። ሰባ ቆርቆሮ ሰርቻለሁ ለልጆቼ መጠለያ፣ በጣም በከበረ ሁኔታ አልሐምዱሊላህ። የተራቆቱ አካባቢዎች ለምተው ወደ ግብርና ስራ መመለሳቸው ዜጎች በአካባቢያቸው ተረጋግተው እንዲኖሩና እንዲሰሩ ምቹ መደላድል መፍጠሩም ተጠቅሟል። በክልሉ ከ77 ሺህ በላይ የሚሆኑ የህብረተሰብ ክፍሎች በለሙ ተፋሰሶች በንብ ማነብ ስራ መሰማራታቸውም ተገልጿል። አካባቢው በመልማቱ ምክንያት የተራቆቱ አካባቢ ለምቶ ወደ ግብርና ስራ በመመለሱ ደን በመልማቱ አረንጓዴ በመቀየሩ ምክንያት ዜጎች በአካባቢያቸው ተረጋግተው እንዲኖሩ ተስፋ እንዲኖራቸው ምክንያት ሆኗል። የለሙ አካባቢዎች ላይ ወጣቶችና አርሶ አደሮች እስካሁን ባለን መረጃ ከ77 ሺህ በላይ የሚሆኑ ሰዎች በኒም አነብ ስራ ላይ ተሰማርቶ የተለያዩ ጥቅሞቹን እያገኙ ያለበት ሁኔታ አለ። በክልላችን በማዕከላዊ ኢትዮጵያ ክልል የየም ዞንና ጠንባሮ ልዩ ወረዳ የሚገኙ አትክልትና ፍራፍሬ አምራች አርሶ አደሮች የተፋሰስ ልማት ስራ ባስገኘ ውጤት የአፈር ለምነት በመጠበቁም የተሻለ ምርት እያገኙ መሆናቸውን ገልጸዋል። የተፋሰስ ጥቅሙ ውሃን በደንብ እንዲይዝና መሬት ለም እንዲሆን ነው እንዳይታጠብ ነው። የሚጠቅመው አንደኛ በብዛት አሁን የመሬት ምርታማነትን ታጥቦ ያለ መሄድን እያየን እንገኛለንና ያ ደግሞ ወደ ምርታማነት እያስገባን ነው ያለው ተፋሰሱ በጣም ጠቅሞናል አምባሲቫት ተፋሰስ በመስራታችን ምክንያት የአፈር ለምነት ጨምሯል አዳዲስ የውሃ አማራጮችም እየሰፉ መጥተዋል በዚህ ምክንያት መሬታችን የተሻለ ምርት እየሰጠ ነው መጀመሪያ መሬቱ በጣም በድርቅ የጠፋ ነበር እኛም ከዚህ ከድርቅ የተነሳ እኔነ ቤተሰብ በረሃብ በለንጋ ተጋልጠ ነበርን ይህ ተፋሰስ ማ ሲመጣ ከተፋሰስ የተነሳ እርከን ሲሰራ ካብ ሲሰራ ድንጋይ ካብ ሲሰራ ይህን ከዚህ ጋር ተያይዞ ይህን ካብ ስንሰራ መሬቱ ወደ ምርት ሊሰጠን አካባቢ መጣ በስልጤ ዞን ላንፋር ወረዳ በጠረጴዛማ እርከን ስራ በለሙ ተፋሰሶች ወጣቶች በማበር ተደራጅተው ሮዝመሪ እያመረቱ የሚገኙ ሲሆን በክልሉ ከ13000 ሄክታር በላይ መሬት በሮዝመሪ ምርት የተሸፈነ መሆኑ ነው ቢሮው የገለጸው። ይሄ ዝናብ እንደዘነበ አፈር ጠራርጎ የሚወስደው የነበረ ቦታ ነው። አሁን ግን ይሄ እርከን ከተሰራ በኋላ ይሄ ቦታውም አገግሞ ይህን ቦታ ላይ አሁን ው የምታዩት ሮዝመሪ ተክለን ከዚህ በፊት ወደ 80 ሺህ ብር አካባቢ ተጠቅመናል ሮዝመሪ በተፈጥሮ የተጎዳን አካባቢ በማከም ትልቅ አስተዋጽኦ ያደርጋል። በክልላችን በአሁኑ ጊዜ በሁሉም ዞኖችና ልዩ ወረዳዎች እየተስፋፋ ያለበት ሁኔታ ነው አለው። በአጠቃላይ በሮዝሜሪ እስካሁን የተሸፈነው ማሳ በክልላችን ከ13000 ሄክታር በላይ ይሆናል። በክልሉ ከ3 ሚሊዮን ህዝብ በላይ የአፈር ነዋ ጥበቃ ስራ ባስገኛቸው ውጤቶች ተጠቃሚ መሆኑ የገለጹት በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ ኡስማን ሱሩ ናቸው። በሁሉም የክልሉ አካባቢ 1301 ንኡስ ተፋሰስ ላይ ወደ 163 ሺህ ሄክታር ለማልማት ወደ 1.9 ሚሊዮን ዜጎች ናቸው በቀጥታ በአፈርና ውሃ ጥበቃ ስራው የተሳተፉት። በአጠቃላይ ግን ሲወሰድ ከ2.2 ሚሊዮን ዜጎች በላይ ተሳታፊ ሆነዋል። እነኚህ በቀጥታ ጉልበት የሚሳተፉ ናቸው። ግን አጠቃላይ ከክልላችን ህዝብ ከ3 ሚሊዮን ህዝብ በላይ በዚህ በአፈርና ውሃ ጥበቃ ስራ ላይ ተጠቃሚ ነው ብሎ መውሰድ ይቻላል።